ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባለፉት ዘጠኝ ወራት 1700 አቤቱታዎች እንደቀረቡለት ገለጸም። የተቋሙ ዋና እንባ ጠባቂ ስመኝ ቤ ተቋሙ ከ600 በላይ የመልካም አስተዳደር በደል ጥያቄ መዝገቦች ላይ ውሳኔ ማሰጠቱን ገልጸዋል። ከተሰጡት ውሳኔዎች ውስጥም የይዞታ መብት ጥያቄ፣ የካሳ ጥያቄ፣ ከስራ ያለ አግባብ መባረር፣ የጡረታ መብት አለማክበርና ልዩ ልዩ ጉዳዮች እንደነበሩ ስምምነት አስረድተዋል። የተወሰኑት አቤቱታዎች ደግሞ በበጀት አመቱ ቀሪ ወራትና በቀጣዩ አመት ምርመራ የሚካሄድባቸው ይሆናል ብለዋል። ከተስተናገዱት አቤቱታዎች መካከልም ከተቋሙ ስልጣንና ኃላፊነት ውጪ በሆኑት ላይ ደግሞ የህግ ምክር በመስጠት የመፍት አቅጣጫ የማመላከት ስራ መከናወኑን ስለመጥቀሳቸው ኢዜአ አዘግቧል። 82 መደበኛ ያልሆኑ ፍልሰተኞችን ወደ ኢትዮጵያ እንዲመለሱ መደረጉ ተገለጸም። ፍልሰተኞቹ ወደ ኢትዮጵያ እንዲመለሱ የተደረገው በባቡር እንደሆነ በጅቡቲ የኢትዮጵያ ኤምባሲ አስታውቋል። የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ ማውጣቱ ይታወሳል። በዚህም ኤምባሲው ጅቡቲ ከሚገኘው የዓለም አቀፉ ፍልሰተኞች ድርጅት ወይም አይኦኤም ጋር በመተባበር ስደተኞችን ለመመለስ እየሰራ እንደሆነ ገልጿል። ይህን ተከትሎም ኤምባሲው በፈቃዳቸው ወደ ሀገራቸው መመለስ ለሚፈልጉ ዜጎች ወደ አገር ቤት የመግቢያ ምዝገባ በጅቡቲ የኢትዮጵያ ኮሚኒቲ ማህበር አዳራሽ ማካሄድ ጀምሯል። በዚህም ሰማንያ ሁለት ዜጎች የተመለሱ ሲሆን ኤምባሲው ከአንድ ሀገር ወደ ሌላ ሀገር ህጋዊ ሆነ የመንቀሳቀስ መንገድ መከተል እንደሚገባ አሳስበዋል። በሶማሌ ክልል በመድኃኒት አቅርቦት ላይ ክፍተት መኖሩ ተነገረም። ይህ የተነገረው የሕዝብ ተወካዮች ምክር ቤት የጤና ማኅበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በክልሉ ተገኝቶ በእነዚህ ጉዳዮች ላይ ምልከታ ባደረገበት ወቅት ነው። የመድኃኒት ግዥ እቅድና አቅርቦትን ማሻሻል ያስፈልጋል ያለው ቋሚ ኮሚቴው የጤና ጣቢያና ጤና ኬላ አገልግሎት ጥራትን ለማሳደግ የሕክምና ቁሳቁሶችን ማሟላት ይገባል ሲልም አስገንዝቧል። ቋሚ ኮሚቴው ያለውን ክፍተት ለመሙላት የፌዴራል መንግስትን ትኩረት የሚሹም ናቸውንም ስለመገለጹ ከሰኮች ምክር ቤት የተገኘው መረጃ ያመለክታል። ሩዋንዳ ከአሜሪካ የሚባረሩ ስደተኞችን ለመቀበል ንግግር እያደረገች መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ተናገሩ። የውጭ ጉዳይ ሚኒስትሩ ለሀገሪቱ መንግስት የቴሌቪዥን ጣቢያ ሀገሪቱ በጉዳዩ ላይ ከአሜሪካ ጋር ንግግር እያደረገች የምትገኝ መሆኑን ገልጸዋል በአተገባበሩ ላይ የተደረሰ ስምምነት አለመኖሩን ጨምሮ ተናግረዋል። ፕሬዚደንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ በሀገሪቱ የመኖሪያ ፈቃድ የሌላቸውን ሰዎች እያባረሩ ሲሆን ቀጣይ የስደተኞች መዳረሻ ሩዋንዳ ልትሆን እንደምትችልም እየተነገረ ይገኛል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ በበኩሉም ስደተኞችን ወደ ሩዋንዳ መላክ ዜጎቹን ለሰባዊ መብት ጥሰት ሊያጋለጥ እንደሚችል መግለጹን ሮይተርስ ዘግቧል። የ126 ሰዎችን ሕይወት ከነጠቀው ጥቃት በኋላ በፓኪስታንና በህንድ መካከል ውጥረቱ ሳይረግብ ፓኪስታን ለሁለተኛ ጊዜ የሚሳኤል ሙከራ አደረገች። የሀገሪቱ ጦር 120 ኪሎ ሜትር ርቀት ያለው የሚሳኤል ሙከራ በዛሬ ዕለት ማካሄዱን ገልጿል። ቅዳሜ ዕለት ጦሩ 450 ኪሎ ሜትር ርቀት ያለውን የሚሳኤል ሙከራ ማድረጉን ከተናገረ በሁለተኛ ቀኑ ነው ሁለተኛውን የሚሳኤል ሙከራ ያደረገው። የፓኪስታን ጠቅላይ ሚኒስትር ሼይባዝ ሻሪፍ ጦር ኃይሉ ሀገሪቱን ለመጠበቅ ባለው ሙሉ ዝግጁነት ረክቻለሁ ብለዋል። የህንድ መከላከያ ምንጮች እንደገለጹትም የሁለቱ ሀገራት ጦር ሰራዊቶች ከአንድ ሳምንት በላይ የተኩስ ልውውጥ እያደረጉ መቆየታቸውን ዘግቧል። ህንድ ባለፈው ወር በካሽሚር በኩል በቱሪስቶች ላይ የተፈጸመውን ገዳይ ጥቃት በመደገፍ ፓኪስታንን የወቀሰች ሲሆን፣ ይህም የኒኩለር ቦምብ በታጠቁ ሁለቱ ሀገራት መካከል ከባድ ውጥረት እንዲነግስ አድርጓል ሲል የዘገበው አረብ ኒውስ ነው።